የመጀመሪያ የዓለም ጦርነት የሃያኛውን ክፍለ ዘመን ፖለቲካዊ፣ ማህበራዊ እና ኢኮኖሚ ገጽታን የለወጠ አውዳሚ ዓለም አቀፍ ግጭት ነበር። እንደ አውሮፓውያን አቆጣጠር በ1914 ኦስትሪያ ሃንጋሪ ንጉስ በአርች ዱክ ፍራንስ ፈርዲናንስ መገደል ጦርነቱ ተቀሰቀሰ። የሴንትራል ፓወርስ ቡድኖች የነበሩት ጀርመን፣ ኦስትሪያ ሃንጋሪ እና የኦቶማን ኢምፓየር ሲሆኑ የአላይድ ፓወር ቡድኖች ደግሞ እነ ብሪታንያ፣ ፍራንስ፣ ሩሲያ እና በኋላም ዩናይትድ ስቴትስ ተቀላቀለች። ጦርነቱ ከዚህ በፊት ታይቶ የማያውቅ የጥፋት ደረጃዎችንም አስከትሏል። የነፍስ ወከፍ ጠመንጃዎች፣ ታንኮች፣ አውሮፕላኖች እና የባህር ሰርጓጅ መርከቦች ጦርነትን ሲቀይሩ የቴክኖሎጂ እድገቶችም ወሳኝ ሚናን ተጫውተዋል። በ1917 ዩኤስኤ አላይድ ፓወር ቡድን በመቀላቀሏ የኃይል ሚዛኑ በእጅጉ ተለውጧል። የሴንትራል ፓወር ቡድንን ሀገራትም የነበሩት በጦርነቱ ደቀው እጅ ሰጡ። በመጨረሻም ጀርመን እንደ አውሮፓውያን አቆጣጠር ህዳር 11 1918 ላይ እጅ ሰጠች። በዚህ ጦርነት በግምት በአጠቃላይ ከ15-22 ሚሊዮን ሰዎች ያህል ሞተዋል። በቨርሳይል ስምምነት በ1919 ጦርነቱ በይፋ ቢያቆምም ለሁለተኛ የዓለም ጦርነት ግን ዘርን ዘርቷል።